ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በስንት ጊዜ ዛሬ መጣሁ። ዛሬ ከመጀመሪያው ላሳያችሁ ብዬ ነው። እዚህ አንድ እንደዚህ የእጅ ጭብጥ ማለት ነው ሩዝ ወይ ደግሞ በማንኪያ አራት ወይ ሶስት ወይ አራት ቢሆን ነው። ጥጅ አለው ገና ነው። ይሄ እስኪ በስል ጠብቅና ይሄ ከበሰለ በኋላ እናወራለን ማለት ነው እሺ። የአሁን ስጋ መጥበሻ ቁሩን ፉድ ዝንጅብል፣ ዝንጅብሉ አልተፈጨልኝም ግን ደረቁ የኢትዮጵያው ነው። አልፈጨልኝም ማሽኑ፣ እንዳልወቅጠው ሙቀጫ የለኝም ግን ይብላላል ብዬ አስባለሁ። በኋላ ቅባት ልሰራው ነው፣ አሳያችኋለሁ። ሰሞኑ እንደገና ቶክቶክ ላይ በጣም መነጋገሪያ የሆነ ቅባት አለ። ልብ ብላችሁ ካያችሁኝ ብዙ ጊዜ ባለፈውም አምላቅ ባትን ሳሳይ አብሬ አሳየቻለሁ። ምንድን ነው ምናምን እንድትሉ እንዳትሉ፣ ሩዙ ይርተል እና ሩዙ እየፈጨው ፈጭቼ ስጨርስ አብሬ አያይዤ ስጨምር አሳያችኋለሁ ማለት ነው። ወይም ደግሞ አሁን አሳያችኋለሁ። እሺ ቤተሰብ፣ ሩዜ እንዲደርሷል ግን ሩዙ አሁን እንዱ እግር መንገድ ትሪትመንት ስለምቀባ ሩዝ ላሳያችሁ ብዬ ነው ያመጣሁት። ሁሌ ስለምጠቀም ሲቀጥል፣ ደግሞ ቲክቶክ ላይ ለሚሰጠው እንትን በዛው መልስም ይረዳኛል ብዬ ነው ያቀረብኩት። ገብቷቸዋል። እዚህ ጋ የፈጨሁት ሳይፈጭም ፈይታችሁም ትችላላችሁ። ግን ደግሞ እኔ አሁን ተጨማሪ ዝንጅብል ብቻ ነው የጨመርኩበት። እዚህ ውስጥ ግን ዝንጅብል ብቻ ነው ስጋ መጥበሻው፣ ሮዝመሪው ማለት ነው። ቁርን ፉዱ ጥቁር አዝሙዱ በፊትም ትንሽ ነበረኝ እና አሁን ወደ ገደለው ለግባ። ጥያቄው ምንድን ነው? ቶክቶክ ላይ ዘይዘይቱን ቅባት ትንሽዬ፣ ሽንኩርት፣ ስጋ መጥበሻ፣ ቁርንፉድ አድርገን ሰርተው ለውጥ ፀጉሬ ላይ አይቻለው፣ በጣም ጥሩ ነው ሞክሩት ብለው በጣም ብዙ ልጆች ቪዲዮን እያንሸራሸሩት ነው። አንድ እህታችንም ሞክሬው ይሄንን ለውጥ ካየው አሳያችኋለሁ ብላ ቆይታ መታ፣ በጣም አሪፍ ነው ብላለች። ኮሜንት ላይም ብዙ ልጆች በጣም አሪፍ ነው ግን አሳከከኝ፣ ግን ፎርፎር ነገር ያወጣል ምናምን ብለዋል። ለሱ መልስ እኔ ዛሬ ይሰጣለሁ። እኔ ቪዲዮ ላይ አይታችሁ ከሆነ የፀጉር እንትን ስሰራ ሁሌ ይሄ ቅባት እኔ ጋ አለ፣ ሁሌ ማለት ነው። እኔ እንደዚህ ጠቅልዬው ያስቀመጥኩት እንትን ነው፣ እንዲህ ብላላ ነው። ይሄም እራሱ ይዘው፣ ይሄ ደግሞ ይሄንን ትንሽ አጥልዬ ከዛ ደግሞ አምላቅ ቅባት አምላቅ ቅባት ማለት ይሄው፣ በዚህ ቀገል ብጭው ነው። አያችሁ፣ እታች ላይ ራሱ ምን እንዳለው። ይሄ ይሄ አሁን እታች ላይ ምን አለው? ቅርንፉድ ብቻ ቅርንፉድ ብቻ ቅርንፉድ አለው። አያችሁት? አምላቅ ቅባት ውስጥ ቅርንፉድ ጨምሬ ያለው። እና ባጭሩ ምን ልል ፈልጌ ነው፣ ይሄ የሩዝ የሮዝመሪው የወይራ ዘይቱ ውስጡ ላይ እዚህ ውስጥ ማለት ነው ቁርንፉድ አለ፣ ወርአን ቅጠል ይሄ ቅጠሉ ማለት ነው በኢትዮጵያ የባህር ዛፍ የሚመስለው ነገር ው እየታየ ነው። እንደ ሙሉ ለው ብሎ እሱ አለው፣ ቁርንፉድ አለው። ከመጀመሪያ ልንገራችሁ ቁርንፉድ፣ ወረቀቱ፣ የባህር ዛፍ ቅጠል የሚመስለው፣ ስጋ መጥበሻ፣ ሽንኩርት፣ ቀይ ሽንኩርት እንዱ ከጠፍ ከተፋሪዎች ን የጨመርኩበት አንድ ሁለትን ነጭ ሽንኩርት ሳልጥም ሳልከትፈው ልጭ ብቻ መሀሉን ሰንቀጣሪዎችን የጨመርኩበት እና ይሄ ቅባት በጣም አሪፍ ነው፣ ለፀጉር እድገት ለልስላሴ ለብዙ ነገር ያሳክከናል፣ ወይም ደግሞ ወደ ፎሮፎር ነገር ያመጣል ላላችሁ ልጆች መልስ ለስጣችሁ ማሳከክ፣ የወይራ ዘይት በተፈጥሮ ያሳከካል። የወይራ ዘይት ተቀብታችሁ ከአንዲሳ በላይ ካቆያችሁት በቃ ልትሞቱ ነው መደርሱት። አንዳንዱ ሰው ወዲያውም የሚያሳከከው አለ። ግን የወይራ ዘይቱን ሽንኩርት ምናምን ምናምን ስለጨመረ ማሳከኩን አይተውም። ቢያንስ ቁርንፉድ እዚህ ውስጥም ስላለ ይተዋል ማለት አይደለም። የቁርንፉድ ውሃ እንደዚህ ያዘጋጁ። እኔ አሁን እዚህ ውስጥ የውላችሁ አያችሁት? እዚህ ስጋ መጥበሻ አለ፣ ቅርንፉድ አለ። ከዛ ኔ ትንሽ እየተልባ ጨመርበት አለው እዚህ ውስጥ ተልባ አልኩ፣ ሩዝ አሁን ነው ሩዝ የጨመርኩ፣ ባለፈው ስሰራ እንጂ ቅርንፉዱና ስጋ መጥበሻው ብቻ ነው። እና ወር አንቀጣሉ፣ ወር አንቀጣሉ አይቀርም። ሜቱም ጋ አያችሁት ከላይ አለ። ይሄንን ምናረጋለን ፀጉራችንን እንረጭበታለን። ይኸው መርጫ፣ መርጫውን ያመጡት ለራሱ ለዛ ነው። በመርጫ እንረጫለን። ይሄ ወይራ ዘይቱ ስለተዘጋጀ እንደ ትሪትመንት ብቻ የምትጠቀሙ ልጆች አላችሁ። ያ ከሚሆን ቤታችሁ ሙዝ ካለው ሙዝ ፈይታችሁ ማክሳ ለጸጉራችን ማስክ፣ ምግብ አይደል እያዘጋጀ ነው ያለ ነው። ስለዚህ እዚህ ውስጥ ቁሩንፉድ ምናምን አለ ብለን ቀጥታ ከምንጠቀም የሚያሳክከን እሱ ምስል ሆነ ወይ፣ እንደዚህ ሩዝ መቀቀል ወይ ሙዝ ወይ ደግሞ እንቁላል አንድ ወይ ሁለት እንቁላል ጨምራችሁ ይህን የወይራን ዘይት አርግታችሁ መታችሁ ተቀብታችሁ፣ ሁለት ሰዓት ምናምን አቆይታችሁ በደንብ ታጥባችሁ፣ ከዛ የዛ ለታ ቅባታችሁ፣ ማንኛውም ትቀቡት የሚስማማችሁ ተቀቡ። በማግስቱ በሁለተኛው ቀን ስታድሱ ውሃ ከማድረግ እንትን ከማድረግ ይሄንን የሩዙ የቁርንፉድ ውሃ ስትረጩ፣ የቁርንፉድ ውሃ አንደኛ የማሳደግ ኃይል አለው። ሁለተኛ ይሄ የሚያሳክካችሁ ምናምን የተውላ ጸጉራችሁ እስከ ሳምንት ሳምንት፣ አይደለም አሁን ሙቀት ሆኖ መቼም ቢሆን ግን፣ እስከ ሳምንት ሳያሳክካችሁ ትቀመጣላችሁ። የቁርንፉዱን ውሃ ተጠቀሙ፣ እሺ ጋይሶች። ወይም ደግሞ ይህንን ብቻውን ነው የምጠቀመው እኔ ሩዝ ሙዝ ገለመኔ አልሰራም ካላችሁ፣ መጀመሪያ ጸጉራችሁን መቼም ልንታጠብ ስንል ነው አለ ዩራ ዘይት ተቀብተን እንደ ትሪትመንት የምንጠቀመው። ሳ ስለዛ ፀጉራችን ደረቅ ነው ደረቅ ትንሽ እንዲያለሰልሰው ፈተተተት እንዲያደረገው የቁርንፉድ ውሃ እርጩት ፀጉራችሁ ላይ መጀመሪያ እርጩትና ትንሽ ያረጣበት ሲልላችሁ ይሄንን ተቀቡ። አንደኛ ቅባት ወደ ሰውነታችሁ ወደ ቆዳችሁ እንዲገባ ይረዳችኋል። ሁለተኛ የቁርንፉድ ውሃ ማሳከክን ይከላከልላችኋል። ስለዛ እንደዛ እያደረጋችሁ ተጠቀሙ። ይሄንን ቀጥ ጸጉራችሁ ላይ አድርጋችሁ ተስማምቶኛል ግን አሳከከኝ ለምትሉ ልጆች መልስ ነው። እንዳያሳከካችሁ ከእኔ የሞከርኩትን ነው። ይሄ ስላለ ይሁን አላሳከከኝም ማለት ነው። የቁርንፉድ ውሃ ስላለ የቁርንፉድ ውሃ እኔ ባይዘዌ እንዲ ትሪትመንት ራሱ ሰርቼ ሩ ሰርቼ መጀመሪያ ፀጉሬን አበጥሬ ይሄንን ረጭቼ ነው የማበጠረው የሆነ ለዝ ሲል ትንሽ ለስለስ ሲል ነው። ትሪትመንት የንመቀበው ይሄንን ሩዝ ፈጨውና ስፈጨ ከወፈረብኝ ራሱ የሩዙ ውሃ ነው ጨምሬ መፈጨው። ከዛ እንደ ቅባት ይኸው የሩዝ መሪው እዚህ ጋ በብዙ ቅመም የተዘጋጀ ስጋ መጥበሻ አለው፣ ቁርንፉድ አለው፣ ስጋ መጥበሻ አለው፣ ጥቁር አዝሙድ አለው፣ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ነጭ ሽንኩርት አለው፣ ብዙ አይነት አለው። ገባችሁ አደለ? ከዛ እዚህ ትሪትመንት ላይ እንደ ቅባት አሳያችኋለሁ፣ በኋላ አስገባላችኋለሁ። አሁን ለእንትን ለመናገር ነው የመጣሁት። ፈጭቼ ጨርሼ ደግሞ ቅባቱን ክሬም የለ የፈጭሁት ክሬሙ እንዴት እንደሚሆንና እንደምጠቅመው ጭምር አሳያችኋለሁ ማለት ነው። ይህንን ይሄ አሁን እዚህ ጋር ይሄ ሁሉ ግባት እዚህ ውስጥ አለብያችኋለሁ። ይሄ ቅባት ባይዛዌ በፊት እቴት የድረሽ በፊት እዚህ ውስጥ ነበር፣ በዚህ እቃ ነበር። ይሄን ወደዚህ ያጠለልኩትና ከዛ እዚህ ውስጥ አሁን መልሼ ሽንኩርት፣ ነጭ ሽንኩርት፣ ጥቁር አዝሙድ፣ ቁሩንፉድ ስጋ መጥበሻ አድርጌ እንደ አዲስ ደግሞ ይሄ አዲስ ዘይ ዘይቱን ይሄ ቢያንስ አስራ አምስት ቀን ወይ ሳምንት ሊሆነው ነው። ይሄ ግን ከወራት በላይ ሆኖታል። ገባችሁ? ስጨርስ ጨርስ እንደዛ ነው የማደርገው እኔ እና ምን አሁን ለምንመጣው ይሄ ጅንጅብሉ አሁን በቅርብ ኢትዮጵያ ስለሄደች ሄዴ ጓደኛ ነበር ሲመታ እንደውም እንትን ይዛልኝ የሚመጣች ጥቁር አዝሙድ ጅንጅብል ምናምን ጥቁር አዝሙድ ራሱ ጨርሼ ነበር። እሷ እሷ ስታመጣልኝ ምን ለማድረግ ፈለኩ? ይሄ አምላ ቅባት እስክ ጨርስ ሌላ ቅባት ማዘጋጀት አለብኝ ከስር ማለት ነው። ሶ ምን አደረግ ይሄ የቆየ ነው ብያችሁ የለ ይሄ ኮር በላይ ሆኖታል። ይሄንን አሁን ይሄን ትሪትመንት ን ጨቺ ብረድስት ባይዘወይ ለጸጉሬ ብቻ ነው የምጠቀማት አሁን ሰዎች የጠቀሙት ማያችሁ፣ ያረጅ ምንም ስለሆነ ሴትዮ ምግብ ምንም ስለማሰራበት እኔ ለጸጉሬ ብቻ እያደረግኩት ነው ከጣዮ ስትለ እኔ ለጸጉሬ ብቻ እያደረኩት ነው። ሶ ይሄንን ፈጭቼ ሳጋባ እዚ ጋ የፈጨውትን እዚህ ውስጥ አደርገዋለሁ። ብረድሱን በደንብ አጥቤ ከዛ ይሄንን አጠልና ቅባቱን ብቻ ስሰራ አሳያችኋለሁ። እዚ ጋር ግና ትንሽዬ ነው። ትንሽዬ ሞቅ እስኪል ብቻ እጠብቀውና ከዛ እዚሁ ላይ መልሼ ወይ ሌላ ጠርሙስ እስካገኘው ከድኛ አስቀምጠዋለሁ። እኔ ቅባት ይሄ ቅባቴ እስኪያልቅ ቢያንስ ሳምንት ወይ አስራ አምስት ቀን እስኪያልቅ ሀምላውን ገዝቼ እስክመጣ ምን ያደርግልኛ በደንብ ተብላልቶ ይጠብቀኛል። አንደኛ ይሄ በደንብ የተብላላ ነው። ለረጅም ሰዓት ለረጅም ወራት በፊት እዚህ ውስጥ ነው ብያችኋለሁ። ይሄ አሁን አዲስ ስለሆነ ነው የሸፈንኩት። አስራ አምስት ቀን ምናምን ይሄ ግን ኮር በላይ ሶ አንደኛ ይሄ በደንብ የቆየ ተብላላ ነው። ሲቀጥል ደግሞ እነዚህ ነው ፈጭቻቸዋሉ። በፊት አልፈጭ ነበር። ጅንጅብልም፣ ጥቁራዝሙድም፣ ቁሩምፉድም አለው። ስለዛ ይህን እንደዚያ ጨምሬ ትንሽ ለስ አርግቼ እንደዚሁ ጠርሙስ ውስጥ ትኩስ ስሉ ጠርሙስ ውስጥ አረግና ክድን አርግቼ እንደዚህ ሸፍኜ ጨለማ ቦታ ላይ ያስቀምጠዋለሁ። ተብላልቶ ተብላልቶ ተብላልቶ አሪፍ ቅባት ይሰጠኛል ማለት ነው። ከዛ አጠለውና ቅባት ስገዛ አምላ ቅባት ስገዛ ስቀያይጥ አሳያችኋለሁ። ዛሬ ማሳያችሁ ምንድን ነው? ይሄንን እዚህ ጋር ግቻ እንተክትኬ እዚ ውስጥ ጨምረ ያሳያቸዋለሁ። በኋላ አምላ ቅባት ገዝቼ ደግሞ፣ ይሄ አሁን ሬዲ ሆኖ የለ በቃ ቅባት እስክገዛ አስራ አምስት ቀን አሁን ራሱ ወር ሆኖታል። አስቡ፣ በደንብ ይብላላል። አምላ ቅባት ታመጣ ደግሞ ይሄንን ቅባትና አምላ ቅባቱን ቀይጥ ጥ አርግች በቃ በደንብ ቅባት ሰራው ማለት ነው። እና እንደዚህ ተጠቀሙ ጋይሶች። አጋጣሚ ላሳያችሁ አሁን የተረፈኝ የሮዝ ውሃ ይሄ ነው። ከፈጨችበት አላጠላልኩም ገና። ይሄን ወደ ፀጉሬ ዛሬም አሁን ከመቀባቴ በፊት ረጨዋለው። ነገ ምናም ፀጉሬን ሳድስ ረጨዋለው። ይሄ ከለሳለቅ እደፋውና አዲስ እንዴት እንደማዘጋጅ አሳያችኋለሁ። እቃዋ ታጠበች የሩዝዋ ኳ ይሄ ወይራ ዘይት የምቀንሰው ነው። ትልቁን እቃ ከማንጋጋ ይኸው ሙሉ ነበር። እዚህ ጋር ይሄ አጥልዬስ ጨርሳ አሳያችኋለሁ። ለማንኛውም አሁን ውሃው እንዴት እንደማዘጋጀ የሩዝ ውሃ ለሰሞኑን ይሄ ዛሬ አሁን ይሄ ትሪትመንቱን ከመቀባቴ በፊት ፀጉሬን በዚህ ትንሽ አረሰዋለሁ አለው የማሳከኩ ምናምን የሚሉት ልጆች ይቀንሳል። ቁሩም ፉዱ ማለት ነው። አንዳንድ ልጆች ደግሞ የባሰው ያሳከካቸዋል። ሰው ይሄ ግማሹ ረጫዋና ትንሽ ከዛ ትሪትመንት ይቀባለሁ። ከዛ ደግሞ ነገ ተነጎዲያ ፀጉሬን ትሪትመንት ተቀብቼ የታጠበው የለ ነገ ተነጎዲያ ውሃ ከምራጭ ይሄን ነው ምራጫው። ፀጉሬን ሳድስ ምናምን አሁን አዲስ ሩዝ ውሃ ለተነጎዲያ ጎዲያ ምናምን እስከ ዛሬ ሳምንት የሚያገለግለኝ አላፈላውም። እንዴት እንደሆነ ላሳያችሁ። እዚ ጋ ወረቀቱ አለ። ይሄን ያልኳችሁ ወረቀት እዚ ጋ እንደዚህ አንድ ሁለት ፍሬ ጨምራላችሁ እዚህ ጋር ያው የደረቀ ሮዝመሪ አለኝ። በቃ እንዲ አይናችሁ እያየም የሰራ ነገር ደስ ይላችኋል ብዬ ስለማስብ ነው። ትንሽ ትንሽ ስለቆነጠርኩ ነው ይሄ ሁለቱ። እዚህ ጋር ደግሞ ቁርንፉድ አለኝ። አንድ እንደዚህ አርግታችሁ ትንሽ። ከዛ አሁን ነው እንሄድ ውሃ ቦታ ሁሉን ነገር እያያችሁ ፍሬ ሲሆን አሪፍ ነው። ይሄው የሞቀ ውሃ ጤም እስኪል ማለት ነው። ከማንተጠቅ ይሻ፣ በራሱ ቀስ እያለ እየመዘመዘው ይወጣል። ይሄው ከአራት ከአምስት ቀን በኋላ ያንን እስከጨረስ፣ ይሄው ጤም ማለች። ይሄ አሁን ቁጭ ነው የማደርገው። እራሱ ከለዱን ሲቀይር ታይታላችሁ። በቃ ራሱ አሁን እንደዚህ ይሆናል። እንደዚህ የሁሉንም ጣም ደግሞ ታገኛላችሁ እንጂ ከርናችሁ። አሁን ይሄ ቁጭ ነው የሚለው። ይሄንን ፈጭቼ ቅባ ስጨምር አሳያችኋለሁ። ክሬሙ ነው ይሄ ፈጭቼው፣ ምንም የለውም አያችሁት። እንግዲህ ሩዟ ብቻ እና እዚህ ጋር እናንተ ሙዝ መጨመር ትችላላችሁ፣ እንቁላል እኔ አልፈልግም። ቅባቱን ብቻ መጨምረው። አያችሁት ምንም እንትን የለውም። ስቀቅሉ ራሱ አሁን የሩዝ መሪውን ውሃ እኔ አሁን እዚህ ጋ የሰራውትን አያታችሁ። አልቀደም እሱ ሁሉንም ቅጠሉንም ስጋ መጥበሻውን ቁሩም ፉዱንም ጨምራችሁ አብራችሁ ከሩዙ ጋር መቀቀልም ትችላላችሁ። ከዛ ውሃውም በዛ እርግታችሁ በደንብ ሳይመጥ አውጡት፣ ሌላ ውሃ እንዳያስጨምራችሁ ማለት ነው። ከፈለጋችሁ ደግሞ እኔ እንደሰራሁት አሁን እዚህ ጋር የወይራ ዘይቱ ቅባት ይ ይሄ እንደዚህ ታረቡና መቀባት በቃ። እዚጋ የፈለጋችሁትን አልኳችሁ የፈለጋችሁትን የሚፈለግትን መጨመር ትችላላችሁ። እንቁላል ትችላላችሁ፣ ሙስ ትችላላችሁ ግን እኔ አልፈልግም። ለብዛት ፀጉር፣ ለብዛት ለድገት ያው ብዙ እዚህ ውስጥ ያለውን ቁርንኩር፣ ስጋ መጥበሻ ምናምን ስለዛ ብዙ ነገር ስላለ ለማሳደጉ ጥርጥር የለውም። ብዛት ለምንፈልጉ ከፊታችሁ ለሸሸ ምክንያቱም እዚህ ቅባት ውስጥ ምን አለ? በጣም ብዙ ነገር አለ። ቁርንፉድ አለ፣ ስጋ መጥበሻ አለ፣ ጥቁር አዝሙድ አለ፣ ሽንኩርት ቀዩም አለ፣ ነጩም አለ። አስቡት፣ ብዙ ነገር ቅባቱ በጣም ብዙ ነገር ነው የያዘው። ሶ ሽታ ደግሞ የለውም። በቃ የሚሸተው ሩዝመሪ ሩዝመሪ ብዛቱ፣ ትንሽ አለ የሽንኩርቱ የቀይ ሽንኩርቱ ማለት ነው። ግን ብዛቱ ሩዝመሪ ሩዝመሪ ነው የሚለው አያችሁ? ታዲያ ክሬም ስለዛ እንደዚህ ተጠቀሙ ጋይሶች። በቤት ውስጥ እንደዚህ እየሰራችሁ መጠቀም ነው።